ሆነነእኔ ቆሜ ቢሆን አድራለሁ። እኛ መግቢያ አልጠየቅንም አልተናገርንም። ኬት እንዳመጣችሁ እራሳችሁ ወጉት። ሁላችሁም ግን ተጠርታችኋል መጣችሁ ሰርጉ ላይ ታደማችሁ። እኔ እኔ እኮ ግራም የሚገባኝ የትኛው ሰርግ ላይ ነው ተከፍሎ የሚገባው። እኔ አሁን ጥያቄ የሆነብኝ ማን ነው ክፈሉ ያላችሁ? የትኛው ሰርግ ነው? ኢትዮጵያዊ ባህላችን አይደለም። ሰርግ አናስከፍል። እንደውም እኮ ኢትዮጵያ ውስጥ ምን አለ መሰለ ብቻችን ኖርማል ነው። ምን ያደግንበት እኮ ነው ሰተው ሄዳሉ፣ ግን እኛን አልጠየቅም። እኛ እንደዚህ አይባልም፣ ሲጀምር ነውር ነው። ትልልቅ ሰው ሆናችሁ የእኛን ስም ለማጥፋት የሆነ በቃ እንደዚህ ወንበር ላይ ቆጭ ብላችሁ አይመጣውም። አስገቧችሁ ነባር አርጉላቸው እና እናውራቸው እናውራቸው፣ የታላቸው ያማችሁንም፣ በመጥፎም በጥሩ ጎን ያማችሁን መታችሁ እውነቱን ማየት ትችላላችሁ። እኛ ምንም የጠየቅነው ነገር የለም በቃ መርከብ ውስጥ ከሚሞላ ድረስ ሰው እናስገባለን። ከሞላ በኋላ እኛ እኛ አይደለንም ባይዜ ማለት ነው። ፕሮግራሙ ሙሉ የያዘው ማነበር ስሙ ማቲን የያዘው የሚያስገባው ቁጥርም ቁጥሮ የሚያስገባውም እሱ ነው። እኛ ሁሉ ነገር ጨርሰናል። እንደ ድል ሁላችሁም በጊዜ ተገኙ አራት ሰዓት

እና ሙዚቃ የታላረ ይከፈት ይከፈት እንዴ? ቅድም ለኔ በዚህ ቦት ፓርቲ የሰርግ ሙዚቃ እዚህ እንኳ እናንተ ጋር መጠበቅ አለባቸዋል። ምን ቢያረጋን ጥሩ ነው? ቲቪውን ማለት ነው፣ ጠፋ። ማቲ የሰማኝ ማ ዲቴል እኛ ቦታውን ምናምን አልነገር ናቸው ሲቀጥል ደሞ እንደገና ሰዓቱን ምናምን የእኛ አቆጣጠርና የእናንተ ትንሽ ስለሚለያይ ያለውን ነገር ደግሞ ሞር በግል ነገራቸው ደስ ይለኛል። ጋይስ እንግዲህ ሰዓቱ የሚሆነው ነገ ከአራት ሰዓት ጀምሮ ነው እስከ ዘጠኝ ሰዓት የአብሬሽ እና የሩት የጋብቻ ስነስርዓት ላይ እናንተን ስለሚወዷችሁ እነሱም ይወዷችኋል እናንተ እነሱም ስለሚወዷችሁ እናንተን ጋብዟችኋል ስለዚህ በሰዓታችን እንድትገኙ የት ነው ሎኬሽኑ በጣም ቀላል ነው ዴራ ውስጥ ነው ጀዳፍ አልከናን ነው ጀዳፍ ጀምሮ አብሪሽና ሩት እናንተን ጋብዟችኋል ሁላችሁም ኢትዮጵያውያንና ትውልድ ኤርትራውያን መጥታችሁ እዛው ከእነሱ ጋር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 እስከ ዘጠኝ ሰዓት ፈጣን ነው የምንለው። ለአምስት ሰዓት ያለው መርከቡን የተገራኙ ለእናንተ ብለው ሰምታችኋል። ማየት የለብንም። በጣም ብዙዎች ወጪ ወጣለት ነገር ነው። ይህንን ነገር ደግሞ ከኛ ጋር ሆነ አብረህን እንደ ጓደኛ እንደ ወንድም እንደዚህ እንደዚህ ታደርግ እንደዚህ ብለ መክረህን ከኛ ጋር ይህንን ነገር ስላደረግክልን ቢግ ሪስፔክት። ቅድም አረብኛው በደንብ አንብበዋል። እንግዲህ ሌላው ግን የምር እግዚአብሔርን ቀልድ አይደለም። የትኛውም ኢትዮጵያውያን እንደዚህ አይነት ፕሮግራም ልደት ሊሆን ይችላል፣ ሰርግ ሊሆን ይችላል፣ የተለያዩ ኢንቨንቶችን ማዘጋጀት ከፈለጋችሁ የምር ነው ልክ እንደራሱ ፕሮግራም አድርጎ እኛንም ልክ እንዳስተናገደን እናንተንም ያስተናግዳል። ደውሉለት። በእኛ ስላየ ነው ማለት ነው። እግዚአብሔር ይምራቸው። እዚህ መተን ቢሮ እንኳን ተቸግረን በቃ ምን ልበላቸው ያደርንበት ቦታ የለም እና እሱ ጋር ደውለን ነው ማግኘት የቻልነው እና የትኛውንም ነገር በእሱ በኩል ማግኘት ትችላላችሁ። ማት ሰርጋቸው ላይ መታደምማ ግድ ይለናል። ኢትዮጵያዊነታችን እናሳይ። ጋ ታስፈልጓቸዋላችሁ ለምትፈልጉ ሰዎች ዜራ ውስጥ ነው። በጣም ቀላል ነው። ከየትኛው አቅጣጫ ለመምጣት ገዳፍ አልከና ነው መምጣት የምትፈልጉ ሰዎች ስልክ ቁጥራችሁን ኢቨን እኔ ጋር ኢንቦክስ ካደረጋችሁልኝ የወሳብ ቁጥራችሁን እኔ ሎኬሽን እልክላችኋለሁ። ኢንቦክስ አርጉልኝ። በውስጥ እየጻፋችሁ ከሆነ ችግር የለውም። ያ ነገ የተባላቸው ነው። ነገ የእነሱ የሰርግ ስነስርዓት አለ። በማ በማቲ ቦታ መታችሁ።